ለቤተሰብ ስትኖር የነበረች ከዚህ በኋላ ግን እንደ ራሷ የምትኖር አስካር ነበርና እግዚአብሔር ግን አላለም እስካሁን ያገለገለች ለእናንተ ይበቃል። ከዚህ በኋላ ከትላንትና ጀምሮ በጣም ልባችን ይሰራል። በጣም ርር ያለ ያለ ነው አሁን ግን

ሳሚ እንደዘመረ ነው በራዕይ መጽሐፍ ላይ እንዳለ፣ ጨረቃና ፀሐይ አያስፈልጉም ማለት በአዲሲቷ ኢየሩሳሌም። ለምን ሲሉ በጉ ራሱ ብርሃን ስለሆነ በጉ

ሁለተኛ ሳሙኤል ላይ ምዕራፍ አስራ ሁለት መዝሙረኛው መዝሙርኛ ምስ ዳዊት የሎምስ ከነበረችው ከቤርሳቤህ አንድ ልጅ እና እንደምታውቀው የተወለደው ልጅ እንደሚሞት እና ዳዊትም ደግሞ የሰራው ትክክል እንዳልሆነ በወ መልክት ይመጣበታል። በዛው ሰዓት ያፕላቴና እና ሲታመም ተመጠቱ ይሞታል ተብሎ ተነግሮታል። ግን ደግሞ ታመመ። ሲታመም ደግሞ ዳሬት አልጋ ላይ መሬት ላይ ተኛ። ከዛ ቀን ደግሞ መሬት ላይ መሬት ላይ ሆኖ ተነሳ እያለ መሬት ላይ እያለቀሰ እየጮኸ የልጁን ህይወት ለመመለስ ማለት ነው። ወግሮች የእግዚአብሔር ሐሳብ ይደምጣልና ዳዊት የእግዚአብሔርን ሐሳብ ማስቀየር በጾምና በጸሎት ማስቀየር አይችልምና ልጁ በሰባተኛው ቀን ሞተ። በሞተው ጊዜ ዳዊት የቤቱ ሰዎች ሽማግሌዎች ሲሾካሾኩ ሰማና ልጁ እንደሞተ አወቀና፣ በግዳለ ልጁ መሞቱን ጠየቀ። አዎ ሞታል አሉት። ተነስቶ ታጠበ፣ ልብሱን ለበሰ

ከስተታችን ታሉነን ከጥፋታችን ተመልሰን ጌታን በአግባቡ አገልግለን እጅን ለተሰጠን በዚህ ጊዜ ላይ ወደ ማስተዋላችን ተመልሰን እርስ በርሳችን ተጠባለን እርስ በርሳችን ተዋደን እርስ በርሳችን ተከባብረን ያገኘናቸውን አጋጣሚዎች ሁሉ ለወንጌል ተጠቅመን ጌታ እስኪመጣ ወደ ጌታ እስከምንል መዘጋጀት ያለብኛል። ለዚህ ደግሞ ጌታ ይልዳል።

እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ፣ ኢየሱስን ያወቃችሁትን እንድትበረቱ፣ እንድትጽናኑ፣ በጽድቅ እንድትኖሩ እናንተ ላገለግል፣ ለሌሎች ደግሞ ወንጌል በመስጠት ወደ እግዚአብሔር መንግሥት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዚያ ብቻ አለ። በለዚያ ግን የምናፍቀው ከሱ ጋር ነው። ሁላችን እናፍቅበት። የቤት ኪራይ የእኔ ነበር፣ ብድር የእኔ ነበር፣ እከሌ የሚለበሰው እከል እንደዚያ ይመክና ነበር

ደስታ ወዳለበት በጉ ብርሃን ወደሆነበት፣ በሽታ፣ አደጋ፣ ጭንቀት፣ እጦት፣ ምቀኝነት፣ ስደት፣ መናቅ፣ ንዴት፣ ክፋት፣ ጥላቻ፣ ብቸኝነት የመሳሰሉት ሐዋርያው ጳውሎስ የሚያስቃትቱን የሚላቸው ነገሮች ወደ ሌሉበት በሰው እጅ ወደ አንተ ሰራጅ ወደ ብፁዓን ሀገር ወደ ጻድቃኖች መንደር ነው የሄደች። የመንግስተ ሰማያት ሚስጥር የገባቸው ቅዱሳን እንቅልፍ የሆነውን ሞት የሚመኙትም ለዚህ ነበር ከጌታ ጋር የሚገናኙበት ወቅት በመሆኑ እጅግ ተደሰተው ነበር።

ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ እጅግ የተሻለ ነውና ይላል። እንግዲያውስ ሞት ወይም አባቶቻችን እንደሚሉት እንቅልፍ ወደ መንግሥተ ሰማያት መሸጋገሪያ ድልድያችን ነው። ጳውሎስም ከላይ ጠቀስኳቸው የሚያስቃትቱን የሚላቸው እነዚህ ነው። ክርስቲያኖች ሲያንቀላፉ ይህ ሁሉ መቃተት ይቀርላቸውና ከሰማይ የሆነ መኖሪያቸውን ይለብሳል የሚሞተው አካል በህይወት ይለወጥና የከበረ አካል ይለብሳል ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር ሁለት ለዚህም ነው መዝሙረኛው የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነውና የሚለው በጌታ ቀን ስለሚሆነው ሐዋርያው ሲናገር እንዲህ ይላል። ነገር ግን ወንድሞች ሆይ፣ ተስፋ እንደሌላቸው እንደሌሎች እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ቁጥር 16 ላይ በክርስቶስ ሆነው ያንቀላፉት በህይወት ያሉትን ቀድመው ይነሳል፣ ከዚያም እኛ ባየር ላይ እንነጠቃለን ይላል። ምስልዋ! ቀን ነው የምትነሳ። ኦ ጌታ ሆይ ያ ቀን እንዴት ያለ ድንቅ ቀን ነው! እናመሰግንሃለን። ዛሬ የ የብዬ እኛ ከኛ ጋር ብትሰነበት በቅርቡ እናንተናችሁ ምትደሩ እንዳለችው ብንድራት ወልታ ከብዳ ብናይ እንዳው እንዳቀደመው ቅድም ዓለምን የዞረች ስለምትወደው ጌታ የዝማሬ ድግስ እያዘጋጀች ብትዘምር ብናያት የልባችን ናፍቆት ነበር። ዝማሬዋንም ሰርታ ልናይ፣ ልንቀኝ፣ ልንዘምር በእውነት ቋፍተን ነው። ነገር ግን ከእኔ ጋር ትዘምር አለ። በእኛ ለት ብዙ ሀሳብ ቢኖርም ፍትሁትን አስቀድም የላልኩት የማይነጥፍ ደስታ ወደሞላበት በጉ ብርሃን ወደ ሆነበት በሽታ፣ አደጋ፣ ፍርሃት፣ እጦት፣ ስደት፣ መናቅ፣ ንዴት፣ ጥላቻ ብቸኝነት የመሳሰሉት ወደ ሌሉበት በሰው እጅ ወዳልተሰራው ወደ ንጹሐን አገር ወደ ጻድ ቃሎች መንሰር ወስዳል። የይ የምስራች ምስርዋ የሚሉሽ ወዳጆችሽ ዋደኞችሽ ዛሬ በዚህ ተሰብስበዋል። እንግዲህ ምን እንላለን? እግዚአብሔር ብሎ የወደደውን አደረገ። መንፈስ ቅዱስ ቤተሰቧን፣ ብዙ ዋጋ የከፈለው እጮኛዋ፣ በጸሎት በበጎነት ከሊቅ እስከ ደቂቅ በመላው ዓለም በበጎነት ከጎኗ ለቆሙት ለወዳጅ ዘመዶቿ በአካል ከኛ በመለየቷ ለአዘኑ ሁሉ እግዚአብሔር መጽናናትን ያደርግ። ጌታ መንፈስ ቅዱስ ልባቸውን ይደግፍ። ተባረ ቤታችን ወይም ስራችን ካልኳት ጊዜ ጀምሮ በጣም ቅን፣ በጣም አብረዋት የሚያገለግሉትን ሰዎች የምትወድ ቤተክርስቲያናን የምትወድ

ረህ ስለነበር ከጎናችን ስላለ ነገር ከጎናችን እንደሞት አስበህ በጣም እናመሰግናለን። ይህ ነገር ወደ ሚዲያ ከመምጣቱ በፊት እያንዳንዱ ዘመድ ደግሞ የሚደውል ነበረ ነበረ እናተ ውድ ተከታታዮቻችን፣ በተከታታይ የምንለቃቸውን ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ እያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸር ሰንብት። ማራናታ ጌታ